ጤና ይስጥልን። እንደምን ላችኋል የተከበራችሁ ተመልካቾቻችን። የሚያዝያ 20 ቀን 2017 ዓመተ ምሕረት የሰኞ እኩለ ቀን ዜና መጽሔታችንን ከአማራ ሚዲያ ኮርፖሬሽን ካሁን ሰዓት ጀምረን ወደናንተ የምናደርስ ነው የሚሆነው። አበይት ጉዳዮቻችንን አስቀድመን በውስብስብ ችግር ውስጥ ብንሆንም ታሪካዊ ኃላፊነታችንን መወጣት ይኖርብናል ሲሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። በወልዲያ ከተማ የሚገኙ ኢንዱስትሪዎች የሰሜኑን ጦርነትና ወቅታዊ የጸጥታ ችግር ተቋቁሞ ማምረታቸው አበርታች መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ መቶ ቀናት መቆጠራቸው ተነግሯል። የሚለውን ከውጭ ይዘናል። በሚኖርን ቆይታ ቀደም ብለን ካስተዋወቅናችሁ የሀገር ውስጥና የውጭ ጉዳዮቻችን በተጨማሪ የቢዝነስና ስፖርታዊ መረጃዎችን እናጋራቸዋለን። በቀጥታ መስመራችን ላይ ተገኝቶ ተጨማሪ መረጃ የሚያጋራን ሪፖርተራችንም ይኖራል። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ግምገማውን ማካሄድ ጀምረዋል። በቦታው የሚገኘው ሪፖርተራችን አዲሱ ዳዊት ወደ በኋላ ላይ ተገኝቶ ተጨማሪ መረጃዎችን የሚያጋራን ነው የሚሆነው ሶሊያና ለህኝ እንዲሁም በምልክት ቋንቋ ፍቅር ተዘገየ ጋር አብራችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፍን። በውስብስብ ችግር ውስጥ ብንሆንም ታሪካዊ ኃላፊነታችንን መወጣት ይኖርብናል ሲሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተናገሩ። የአማራ ክልል ትምህርት ቢሮ የዘጠኝ ወራት እቅድ አፈጻጸም ከባለድርሻ አካላት ጋር ገምግሟል። ተጨማሪውን ከሰለሞን አስፌ እንከታተል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ባለፉት ዘጠኝ ወራት በርካታ ስራዎችን እየሰራ ይገኛል። በክልሉ የሚገኙ ክልል አቀፍና አገር አቀፍ ብሔራዊ ፈተና የሚወስዱ ተማሪዎች ውጤት እንዲያስመዘግቡ ለማድረግ የትምህርት አመራሩ ከመምህራን እንዲሁም ከሚመለከታቸው አካላት ጋር በመሆን ተማሪዎች ትርፍ ጊዜያቸውን ጨምሮ እንዲያጠኑና እንዲዘጋጁ በማድረግ የማጠናከሪያ ትምህርትን በመስጠት ጭምር ለውጤት የሚያበቃቸውን ስራ እየሰራ እንደሚገኝ ከአሚኮ ጋር ቆይታ የነበራቸው የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በትምህርት ጥራት ላይ ትኩረት ተሰጥቶ እየሰራ ይገኛል ብለዋል። በዚህ አመት ላይ ያገኘናቸው ወይም በዘጠኝ ወሩ ውስጥ የተሻለ ሰርተናል ብለን የምናስባቸው በምዝገባ ያጣናቸውን በውጤት ለማሳካት በሚል ተማሪዎችን ለማብቃት የምናደርጋቸው ስራዎች በገጠርም ጭምር በተለይ ደግሞ የ6 የ8 የ12ኛ ክፍል ተማሪዎቹን የአዳር ጥናት ሳይቀር ማስጀመራችን፣ ቅዳሜና እሁድ የስራ ቀን አድርገን መጠቀማችን፣ ላይብራሪዎች ሙሉ ክፍት ሆነው እያገለገሉ መሆናቸው፣ መምህራን ማታ ሳይቀር በፎቶ ማየት ይቻላል። ቲቶሪያል እየሰጡ ናቸው። ኮሌጆች የቲቶሪያል እየሰጡ ናቸው። ማጠናቀሪያ ትምህርት እየሰጡ ናቸው ኦንኮሎጂካል ትሪትመንት እየሰጡ ናቸው። ለመምህራን ለተማሪዎች፣ እንደገና ዩኒቨርሲቲው ለሁለተኛ ደረጃ ኮሌጆች፣ ለአንደኛ ደረጃ መምህራንና ተማሪዎች የማብቃት ስራ የመደጋገፍና አንድነትን የማጠንቀር የትምህርት ቤቶች ግንባታ ላይ ትልቅ ስኬት አስመዝግበናል። የጸጥታ ችግር በተከሰተባቸው አካባቢዎች ተማሪዎች ወደ ትምህርት እየሄዱ አይደለም። በሚቀጥለው የትምህርት ዘመን ችግሩን ተወያይቶና ተነጋግሮ በመፍታት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የክልሉ ትምህርት ቢሮ አቅዶ በርካታ ስራዎችን እየሰራ እንዳለ ገልጸው፣ ትምህርት የጋራ ጉዳያችን ነው። ማንኛውም አካል ለትምህርት ትኩረት መስጠት አለብን። ችግር ቢፈጠር እንኳን በውይይትና በንግግር ፈተን ተማሪዎቻችንን ወደ ትምህርት ገበታቸው መመለስ አለብን ሲሉ ሀሳባቸውን ገልጸውልናል። ሁለንተናዊ ልማትን ለሚያስፈልገን መሆኑን ማስረዳት ከኛ የመጀመሪያ ስራችን ይሆናል ማለት ነው ለህዝባችን። ስለዚህ ማንም ጋር መወያየት እንፈልጋለን የእምነት ተቋማት አንልም፣ ፖለቲካ ፓርቲ አንልም፣ የታጠቀ አንልም፣ መንግስት አንልም፣ ሁሉም ጋር ወላጅልም ሁሉንም ሳንመርጥ በትምህርት ጉዳይና በትምህርት አስፈላጊነት ላይ ከዘመኑና ከዓለም አቀፍና ሀገር አቀፍ ሁኔታው ጋር እያገናዘብነ የአማራ ክልል ህዝብ ነገ ምን ዳፋ እንደሚገጥመው ምን ችግር እንደሚገጥመው ለማሳየት ጥረት እያደረግን ነው። በታሪኩ የአማራ ክልል ህዝብ ከሀገር አቀፍ እስከ አለም አቀፍ ድረስ ትልልቅ ቦታዎች ላይ ፕሮፌሽናል የሆኑትን ቴክኖክራት የሆኑትን ታዋቂ የሆኑ ሳይንቲስቶችን ያበረከተ ህዝብ ነው። ይሄንን ታሪኩን ደግሞ በእኛ ዘመን መቋረጥ እንደሌለበትና አሁንም ያንን የሚያካከስ ስራ መስራት እንዳለብን ግንዛቤ መፍጠር የመጀመሪያችን ነው። ተናበን ተቀናጅተን በመስራት የነገ ሀገር ተረካቢዎችን ማስተማርና ማነጽ ከእያንዳንዳችን ይጠበቃል። ትምህርት የጋራ ጉዳያችን በመሆኑ በጋራ ልንሰራና ሀገርን በጋራ ልናጸና ይገባል ሲሉ ነው ሀሳባቸውን በተለይም ለአሚኮ የተናገሩት። ልጆቻችን እንዲማሩ ያለም አቀፍ ህግ ያለ ያገር አቀፍም ህግ፣ የሰብአዊ መብትም ጉዳይ፣ የትውልድም ጉዳይ፣ የመኖር ያለ መኖር የሉዓላዊነት ጉዳይ መሆኑን ተረድተው እንዲያግዙን ጥሪን ማቅረብ ፈልጋለሁ። የዛሬ መንግስት መኖር አለ መኖር አይደለም የዛሬ ትምህርት ቤት መዘጋት አለ መዘጋት የሚያሳየው ነገ መቀጠል አለ መቀጠልን ስለሆነ ማንንም ይሁን ማለት ከዚህ ነጻ እንዲሆን ፈልጋለሁ። ቀድም ባልሁት መልኩ መምህሮቻችን አቃለሁ እየተንገላቱ ነው፣ እየተሰቃዩ ነው፣ እየተገደሉ ነው፣ እየተሳደዱ ነው፣ እየታገቱ ነው። በኑሮ ከኑሮ ውድነቱ ከብዙ ስቃዮች እንደ ላው ማህበረሰብ ከሚሰቃዩት በዘለለ ደግሞ በማስተማራቸው እየተንገላቱ ስለሆነ እኛ የጽናት ምልክት ነን። ማስተማር መምህርነት እንደ ሻማ በርቶ ለሌላው ብርሃን መስጠት እንጂ ለራስ አይደለም። ይሄንን እምነታቸውን ሙያቸውን፣ ማክበራቸውን ጸንተው እንዲቀጥሉ ነገ ሲያልፍ የምናከክሳቸው፣ ነገ ሲያልፍ ታሪክ የሚመዘግብላቸው መሆኑን አውቀው በጽናት መርሶዎቼ በጎኔ እንዲቆሙ ጥሪዬን ማቅረብ ፈልጋለሁ።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 አዲሱ እንደምን ውላሃል? በስራ ፈጻጸም ግምገማው ላይ ምን ምን ጉዳዮች ተነሱ? ያሉን መረጃዎች አጋራል። አመሰግናለሁ ሶሊያና፣ አንቺንም ተመልካቾችንም እንደምን ዋላችሁ ማለት እወዳለሁ። እንግዲህ አንቺ ቀደም ሲል እንደገለጽሽው የአዲስ አበባ ከተማ አስተዳደር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 በወልዲያ ከተማ የሚገኙ ኢንዱስትሪዎች የሰሜኑን ጦርነትና ወቅታዊ የጸጥታ ችግር ተቋቁመው ማምረት መቻላቸው አበረታች መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ገለጹ። የአማራ ክልልና የወልዲያ ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማዋን ኢንቨስትመንት እንቅስቃሴና አምራች ኢንዱስትሪዎችን ተዘዋውረው ጎብኝተዋል። ተጨማሪውን ከካሳሁን ኃይለ ሚካኤል እንከታተል። የአማራ ክልልና የወልዲያ ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማዋን ኢንቨስትመንት እንቅስቃሴና አምራች ኢንዱስትሪዎችን ጎብኝተዋል። ከሰሜኑ ጦርነት ጉዳት በማገገም በአሁናዊ የጸጥታ መደፍረስ ውስጥ ሆኖ ፋብሪካዎች ምርት ላይ መሆናቸው አበረታች ነው ተብሏል። የወልዲያ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ዮሐንስ ገበያው ከአራት ቢሊዮን ብር በላይ ላስመዘገቡ አራት መቶ ሀያ ባለሀብቶች የኢንቨስትመንት ፈቃድ ተሰጥቷል ብለዋል። ጥቅል በከተማችን ከአራት መቶ ሀያ በላይ የሚሆኑ ባለሀብቶች የኢንቨስትመንት ፈቃድ አወጥተው ከአራት ቢሊዮን ብር በላይ ካፒታል አስመዝግበዋል። ከነዚህ መካከል ግን ማሽን ያስገቡት 11 ምርት እየሰጡ ያሉት ስምንት የሚሆኑት ናቸው። በገቡት ውል መሰረት ወደ ግንባታና ወደ ምርት ያልገቡትን የመጀመሪያ ጉዳይ ችግራቸውን የመለየት የማወያየት በቅንጅት የመፍታት ወደ ምርት እንዲገቡ ድጋፍና ክትትል ማድረግ ወደ ግንባታ እንዲገቡ ድጋፍና ክትትል የማድረግ ስራ እየሰራን ቆይተናል። በተቀመጠላቸው ጊዜ ሰሌዳ ግንባታቸውን ያላደረጉ ሁለት የሚሆኑትን የኢንቨስትመንት ፈቃዳቸውን የመሰረት ስራ ተሰርቷል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባ ላብራሪ ከተማ አስተዳደሩ አዳዲስ ኢንቨስተሮችን እንደሚያበረታታ ገልጸዋል። የፋይናንስ ድጋፍ የሚያስፈልጋቸው አሉ፣ የተለያዩ ድጋፍ የሚያስፈልጋቸው አሉ። እነሱን ለይተን የሚመለከታቸው ስቴክሆልደርስ ጋር በጋራ ሆነን በውይይት የምንፈታበት ሁኔታ ለመፍጠር ታስቦ ነው የቅድመ ጉብኝት ስራ የተካሄደው። ከጉብኝቱ ጎን ለጎን አሁንም በአዲስ መንገድ ወደ ኢንቨስትመንቱ ሊገቡ የሚችሉ የማስጀመሪያ ፕሮግራም እና የመሰረት ድንጋይ የማስጣል ስራ የተሰራበት ሁኔታ አለ። እነዚህ ፕሮጀክቶች ለሳምፕል ተወሰዱ እንጂ ከ19 የማያንሱ አዳዲስ ኢንቨስተሮች በተለያዩ የስራ ዘርፎች ወደ ስራ ለመግባት የሚያስችል ዝግጅት ያደረግንበት ሁኔታ ነው ያለው። ከከተማ አስተዳደሩ የሚጠበቀው በአብዛኛው ከሶስተኛ ወገን የማጽዳት ስራ ነው። እሱን ኮሚቴ አቋቁመን የተለያዩ ተግባራትን አከናውነን የጨረስንበት ሁኔታ ነው ያለው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ፋብሪካዎቹ ከሰሜኑ ጦርነት አገግመው ምርት ላይ መሆናቸው አበረታች መሆኑን የገለጹት በተለይ ከአምራች ኢንዱስትሪው አኳያ ቀደም ሲል የተዘረፉ የወደሙ ኢንዱስትሪዎች አገግመው በአዲስ መልክ ስራ ለመጀመርና ና የስራ እድል ፈጥረው ዛሬ ለአካባቢው አገልግሎት ሊሰጡ የሚችሉ ተኪ ምርት ብለን የምንወስዳቸው ምርቶችን በማምረት እየተሰራ ያለው አምራች ኢንዱስትሪ ያለው እንቅስቃሴ ተስፋ የሚሰጥ ነው። ስለዚህ ይሄ በችግር ውስጥ ሁነው መስራት እንደሚቻል አመላካች መሆኑን የተገነዘብኩበት ነው። ቢሮ ኃላፊው አያይዘውም ጉብኝቱ ድክመቶች እንዲታረሙ ምክር ሀሳብ ለመስጠት እንዳስቻለን የገለጹት ስለዚህ ባለሀብቶቻችንም ያለባቸውን ብዙ ወከባዎች ተቋቁመው ብዙ ችግሮች ተቋቁመው መስራት በዚህ ችግር ውስጥ መስራት አለብን ብለው በከፍተኛ ኃላፊነት እየሰሩ ያሉ የአምራች ኢንዱስትሪዎችን በጉብኝታችን አይተናል። በዛ ሂደት ውስጥ ደግሞ መሬትን ለረዥም ጊዜ አጥረው ታጥረው የተቀመጡ በጅምር የቆሙ የፕሮጀክቶችም ጭምር መሬት ላይ ያየንባቸው ሂደቶች ናቸው ያሉት። ዞሮ ዞሮ በጉብኝታችን ያየናቸው መልካም ጅማሮች ተጠናክሮ እንዲቀጥሉ፣ ጉለቶቹ ደግሞ እንዲታረሙ በደረስንበት ምክረ ሀሳብ እየሰጠን አስተያየታችን እየሰጠን በተለይ የግል ዘርፉን ለማበረታት ምቹ ሁኔታ የፈጠረ ጉብኝት ነበር ብዬ ነው የምወስደው ማለት ነው። በጉብኝቱ ወቅት የነዋስ የሽርክና ማህበር ህንፃ ግንባታና የከተማዋ የብልጽግና ፓርቲ የቢሮ ግንባታ ማስጀመሪያ ተካሂዷል። በከተማውና በዙሪያው በሚገኙ የገጠር ቀበሌዎች ብዙ ያልተለመዱ የፍራፍሬ አይነቶችን እያመረቱ የመጠቀም ልምድ እንዲያድግ እየሰራ መሆኑን የባሕር ዳር ከተማ አስተዳደር ግብርና መምሪያ አስታወቀ። እንደ ሙዝና ሀብሀብ የመሳሰሉ ፍራፍሬዎችን ለማልማት ባሕር ዳርና አካባቢው አመቺ መሆኑንም ነው መምሪያው እየጠቆመው እያየው ተስፋውን በባህር ዳር ከተማ አስተዳደር ነዋሪ የሆኑት መሬ ማለሜነህ ከቤተሰቦቻቸው ጋር በመሆን የአባይ ውሃን ተጠቅመው ሸንኮራ አገዳ በማልማት ነበር የሚታወቁት። አሁን ደግሞ ማሳቸውን ከሸንኮራ ወደ ሙዝ ልማት ለውጠውታል። ባህር ዳርና አካባቢው ሙዝን ጨምሮ ለፍራፍሬ ልማት አመቼ የአየር ንብረት ባለቤት በመሆኑ ለተሻለ ተጠቃሚነት ወደ ሙዝ ልማቱ መግባታቸውን ነው መሬ ማለሜነህ የሚያስረዱት። ሸንኮራ አምስት ዓመት በኋላ ያለው እንትን ሰብሉ ብዙም አይደለም፣ ምክንያቱም እየደቀቀ ምናምን ስለሚመጣ አምስት ዓመት በኋላ ያለው ብዙም እንትን ስለማይልልን ከዛ ወደ ሙዝ ቀየር ብለን ወደ ሙዝ ቀየር ነው። ከምርምር ነው ያመጣ ነው፣ ከግብርና ባለሙያ ከምርምር ነው ያመጣ ነው። ፍግ ምናምን ሁሉን ነገር አቀራረምን በደንብ የተከል ነው። ከዛ ቢያንስ በ15 ቀን ልዩነት ውሃ በደንብ እናጠጣዋለን። ከዛ በእንትን ባለ እንትን አፈር እንትን እያልን እያዘገጃጀን እንጎንፈዋለን። ያው እንግዲህ ባለው እንትን እንንከባከበዋለን። የከተማው ኗሪ የሙዝ ፍላጎት ከፍተኛ መሆኑን በመረዳት ወደ ልማቱ እንደገቡ የሚናገሩት ወይዘሮ መሬም ልማቱን የበለጠ የማስፋት እቅድም አላቸውም። ለእኛም ደግሞ ከተማው ቅርብ ስለሆነ ያው ገዥም ያው እንግዲህ ለሁሉም እንትን ስለሚል ገቢ ይኖረናል ብለን ማለት ነው። ይህን እያዳቀልን ደግሞ ወደ ዛኛው ስንታከል ያው እንግዲህ ከብዛት እንትንላለን ማለት ነው። ይሄኛው ሲያወጣልን ወደ ዛኛው እየተከል ማለት ነው። የሚያወጣውን ተስፋ ችግር የለውም። ውሀ እንደልባችን እናጠጣለን። አባይ ያው እንግዲህ ሰፊ ልማት ቦታ ስላለን ልማት ለማልማት ይበቃል ብለን ነው እንግዲህ ን ጀመር ነው። በውስጡ እንግዲህ ያሉት አልፎ አልፎ ገና ብዙ ያልተነገሉ እንትኖች ሸንኮራዎች አሉ። ከዛ ደግሞ ጎመን ጎመን እናለማበታለን። ቀጣይም ደግሞ እንግዲህ ንተካልነ ከዛ ቀጥለን ደግሞ እንደዚህ ቃሪያ ምናምን ነገርም አስበናል። መርጌታ ግዛቸው ሞላ ደግሞ በዚሁ አካባቢ እንደ ቡናና አቮካዶ ፍራፍሬዎችን በማልማት የተሰማሩ ናቸው። ከአተካከል ጀምሮ የሚያስፈልገውን እንክብካቤ ከግብርና ባለሙያዎች ጋር ተቀናጅተው እንደሚሰሩ የተናገሩት መርጌታ ግዛቸው ይህም ውጤታማ እንዳደረጋቸው ያስረዳሉ። ከቡናም ከአቮካዶም በሰጡን የምርጥ ዘር ተጠቅመንበታል። ጥሩ ውጤት አለው። ያኛው በባህላዊ የምንጠቀመው አተካከል ጀምሮ ዝርያውም የተለየ ስለነበረ ብዙ ምርት አይሰጠንም ነበር ያኛው። አሁን ግን ጥሩ ምርት ነው የሚሰጠን እነሱም ሙያዊ እገዛ ስለሚያደርጉልን በጣም አሪፍ ነው ነው ከተማ ግብርና ጥሩ አርጎ አቅፎ እያሰራ ነው ያለው። በባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላለኝ መንግስቱ የተሻለ ምርት የሚሰጡ የሙዝ ዝርያዎችን በባህር ዳርና አካባቢው በሰፊው ለማልማት እየተሰራ እንደሚገኝ አንስተዋል። እንበል ለምሳሌ ሙዝ ከደቡብ ነው የመጣ። ባህር ዳር ከተማ ላይ የሚሰጠው የሚሸጠው አናናስ ከደቡብ ይመጣል፣ ከጅማ ይመጣል። ባህር ዳር ከተማና አካባቢዋ ላይ መልማት የማይችል ነገር የለም። አሁን ሀብሀብ ማጂ ላይ ሰፋ ያለ ጥቁር አፈር ስለነበረ ውጤታማ። አሁን ላይ እኛ እንቆጣጠረው አርሶ አደሩ የራሱ አርጎታል። ራሱ ነው እየሰራው ያለ፣ በከተማም ዙሪያ ከከተማ ውጭም ባሉ ቀበሌዎች ላይ ማለት ነው። ሙዝን ደግሞ ዘጌ ላይ ሰርተነዋል። ሁለት ሶስት ሰዎች ላይ ሌሎች ቀበሌዎች ላይ ሞክረናል። አሁን ደግሞ ከተማው ላይ ለምን አንሞክርም ብለን ይኸው ጀምረናል። ከዚህ አቶ በላይ የሚባላለ ይታያል ከዚያ ሳይድ ላይ አቶ በላይ ላይ እንደዚሁ ጀምረ ነዋል ይህን ነገር እንግዲህ በዚሁ ቀጥለን ማስፋት፣ ገበያውንም እዚህ ማትረፍረፍ እንችላለን ማለት ነው። ያተካከለ ርቀቱና የእንክብካቤ ሁኔታው ሳይንሱን የተከተለ በመሆኑ በአጭር ጊዜ ውስጥ ወደ ምርት እንደሚገባም ነው ባለሙያው ያስረዱት። ስልሳ ጥልቀት ስልሳ ዲያሜትር ስፋት አድርገን በዚያ ኮምፖስት መልተን ነው የተካል ነው። እነዚህ እንግዲህ በአመት ይደርሳሉ፣ በአመት ለመጀመሪያ ጊዜ ይደርሳሉ። ከዚያ በኋላ በየስድስት ወሩ ነው የሚይዘው፣ በየስድስት ወሩ ስድስት ወርም ላይ ሞላው ይችላል ምርስ ሲሰጥ ከዚያ በኋላ ኮንቲኒስሊ ነው የሚሰጠው። ሙስ ባህር ዳር ከተማ አስተዳደርና በዙሪያው ቀበሌዎች እየተመረቱ የሚገኙ እንደ ማንጎ፣ አቮካዶ፣ ፓፓያና መሰል ፍራፍሬዎች ባሻገር ብዙም ያልተለመዱ እንደ አናናስ፣ ሙዝና ሀብሀብ ፍራፍሬዎችም በስፋት ተመርተው ጥቅም ላይ እንዲውሉ ስራዎች እየተሰሩ እንደሚገኙም አቶ ሙላልኝ ነግረውናል። ከ31 ሺህ ሄክታር በላይ መሬት በዘር ለመሸፈን እየሰራ መሆኑን በምስራቅ ጎጃም ዞን የአነደድ ወረዳ ግብርና ጽህፈት ቤት ገለጸ። ወረዳው የ2017/18 የመኸር ምርት ግብዓት ለአርሶ አደሮች እያሰራጨ መሆኑንም አስታውቋል። ይኔና አለሙ ተጨማሪ አለው። በምስራቅ ጎጃም ዞን ጤፍ በስፋት ከሚመረትባቸው ወረዳዎች መካከል ያነደድ ወረዳ ተጠቃሽ ነው። ወረዳው የ201718 የመኸር ምርት ግብዓት ለአርሶ አደሮችም እያሰራጨ ነው። በ201718 ለመኸር ምርት ከ100 ሺ ኩንታል በላይ የአፈር ማዳበሪያ ለማሰራጨት ዕቅድ ተይዞ እየተሰራ መሆኑን የወረዳው ግብርና ጽህፈት ቤት ኃላፊ አቶ ሞሶ ታዬ ገልጸዋል። የመጀመሪያ ኮሚቴታችን እዚህ ላይ ወደ አስራ አምስት ሺ አራት መቶ ሀምሳ ሄክታር የሚሆነው በጤፍ የሚሸፍተን ማሳ ነው። የተለየበት ሁኔታ ያለ ሁለተኛው ስንዴ ነው። ሶስተኛው በቀሎ ነው። ስንዴም ወደ ሰባት ሺ ሰባት መቶ ዘጠኝ ሄክታር በዘርን ሸፍታለን ብለን እስካሁን የተለየበት ሁኔታ ነው ያለ ቴሚፔስ ፖሎማ ዳ ቅዳችን ወደ ስልሳ ስድስት መቶ ሰማኒያ ኩንታል ነው። እስካሁን የቀረበ አስራ ሶስት ሺ ሰባት መቶ አርባ አንድ ኩንታል ነው። እስካሁን ባለው ሁለት ሺ ሁለት መቶ ሰባ ሰባት ኩንታል አሰራጅተናል። እስከ ትናንትና ድረስ ላለው መረጃችን ማለት ነው። እቅድ ኤንፒኤስ ቦሮ እና ዳፕ ስልሳ ስድስት ሺ ስድስት መቶ ሰማንያ የተሰራጨው ሁለት ሺ ሁለት መቶ ሰባ ሰባት ኩንታል ነው። ዩሪያ አርባ አራት ሺ ዘጠኝ መቶ አምሳ ኩንታል ነው እቅዳችን። ምናልባት የቀረበ አራት ሺ ስምንት መቶ አምስት ነጥብ አምስት ኩንታል አለ። እስከ ትናንት ድረስ በስርጭት ደረጃ አንድ ሺ ዘጠኝ መቶ ስልሳ አራት ነጥብ አምስት ኩንታል። በምርጥ ዘር አቅርቦትም አርባ አራት ሺ ኩንታል የበቆሎ ምርጥ ዘር ለአርሶ አደሮች መሰራጨቱን ገልጸዋል። አሲዳማ አፈርን በኖራ ለማከም አንድ ሺ ሁለት መቶ ኩንታል ኖራ ተሰራጭቷል ብለዋል። ሲዳማ አፈር መሬት ልየታ አለን ወደ ሶስት መቶ ሀምሳ ሁለት ነጥብ ሁለት አምስት ሄክታር ተለይቷል። ከዚህ ጋር ተያይዞ ኖራ እቅዳችን ወደ ሶስት ሺ አራት መቶ ሀያ ነው። አንድ ሺ ሁለት መቶ ሰላሳ ኩንታል ቀርቦልናል። በስርጭት ደረጃ ሰባት መቶ ሰላሳ ኩንታል ተሰራይቷል። ወቅቱ የበልግ ዝናብ የሚታይበት እና በቂ የግባት አቅርቦት በመኖሩ አርሶ አደሮች ግባቶችን በፍጥነት ወስደው ማሳቸውን በዘር ለመሸፈን ጥረት ማድረግ ይኖርባቸዋልም ብለዋል። እንኳን ያው ችግር ቢኖርም አርሶ ማሳውን አዘጋጅተው በወቅቱ ዘር እንዲዘራ ነው መልእክት ማስተላለፍ የምንፈልገው ግብዓትም በወቅቱ የመውሰድ በተለይ አቅርቦት እየተሻለ የመጣ ስለሆነ በደረቁ ወስዶ በወቅቱ ምርቱን አምርቶ ገኙን አሳድጎ ተጠቃሚ እንዲሆን ነው መልዕክት ያለን። በእኛ በኩል በወረዳ የሚገኙ አርሶአደሮች የግባት አቅርቦት እንዳለ ጠቅሰው የዋጋ ጭማሪ እንደሚስተዋል ተናግረዋል። ሲሮስ መኮንን፣ አርሶአደሩ አሁን በልግ ዝናብ እየጣለ ስለሆነ ወረ እየወጣ እያረሰ ነው ያለ። ደብሬ መሬቶች ነው አሁን እንትን ምል እንጂ ሌላ ወረወር መሬቶች እያራረሰ ነው አሁን ያለው ደረጃ ለ በሪያ ስርጭት ላይ አሁን ባለበት ደረጃ ትንሽ የዋጋ ውድነት ስላለ አሁን እየወሳሰደ ነው ያለ ይታያል። ጋሸው አነደድ ወረዳ አንበር ዙሪያ ቀበሌ አሁን ብቅር ዝናብ እየጣለ ነው። ሰው ወደ እርሻ ተሰማርቷል። አሁን እያረሰ ግባት መንግሥት እያስገባ ነው ያለ አሁን እጥፋ አደገ አሁን ላይ የሚል መንግስት ቢቀንስልኝ ማለት ባህር አለ ሁለት ኩንታል አለ ጥሩ ነው። ድንች እየዘራ ነው አርሶ አደሩ በቆሎም እየዘራ ነው። ለእርሻ ምቹ ሁኔታ ፈጥሯል። አቅርቦቱ የየቀበሌዎች ያው በዚህ የተወሰነ ችግር ቢኖርም የየቀበሌዎች ማህበራት የወረዳው ላይ ተከራይተው ማህበራት እየገባላቸው ነው ያለ ማዳበሪያ ዘንድሮ በስፋት እየገባ ነው ያለ። የወረዳው ግብርና ጽህፈት ቤት ኃላፊ የግብርና ባለሙያዎችን ምክረ ሀሳብ በመተግበር ውጤታማ ስራ ለማከናወን እንደሚገባም መልእክት አስተላልፈዋል። የተመጣጠነ ምግብ የደም ግፊት፣ የልብ ድካም፣ ስትሮክ፣ የህዋስ መጎዳትና ሌሎች ችግሮችን ለመከላከል ይረዳል። ጥሩ የአመጋገብ ስርዓትን መከተል እንደ የልብ፣ የጉበት፣ ሳምባ፣ አንጎል ያሉ የአካል ክፍሎች ጤናማ ሆነው እንዲቆዩ ይረዳል። በተጨማሪም ጤናማ አመጋገብ ማህደረ ትውስታን ለማሻሻልም እንደሚረዳ የስነ ምግብ ባለሙያዎች ይመክራሉ። ተጨማሪውን ከስራው ድንቅ ደሳለው እንከታተል። ጤናማ የአመጋገብ ስርዓት ማለት የተለያዩ የምግብ አይነቶችን በመመገብ ሰውነታችን የሚፈልገውን ንጥረ ምግብ እንዲያገኝ በማድረግ በሽታ የመከላከል አቅምን ማሳደግ እንደሆነ የጤና ባለሙያዎች ይመክራሉ። የተመጣጠነ ምግብ የተለያዩ የምግብ አይነቶችን በማዳካቶ አለመጠቀም ለተለያዩ በሽታዎች ሊዳርግ እንደሚችል በሰሜን ጎጃም ዞን የጤና መምሪያ የስነ ምግብና የህጻናት ባለሙያው ህብሩ ደምስ ያስረዳሉ። አንዱ የምግብ ማነስ በምግብ ማነስ የሚከሰት የጤና እክል ይገጥማል፣ ከክብደት በታች መሆን ከመጠን በላይ መመገብ ደግሞ ልክ ክብደት ከመጠን በላይ የሚሆነው የጤና እክሎችን ያስከትላሉ። በቀን የምንመገበውን ጨውና ቅባት በመቀነስና የተመጣጠኑ ምግቦችን በአግባቡ በመመገብ ከተለያዩ በሽታዎች ራሳችን መጠበቅ እንደሚገባም የስነ ምግብ ባለሙያው ያስረድተዋል። አሁን አንዱ የእህል ዘር ነው የምንለው። ከእህል ዘር ሁለተኛው የምግብ ምድብ የጥራጥሬ የወጥ። ምን ማለት ነው? ሶስተኛው ስጋና የስጋ ውጤቶች የምንላቸው አሳን ጨምሮ፣ አራተኛው ወተትና የወተት ተዋጽኦ የምንላቸው እና ሌሎች ደግሞ በቫይታሚን ኤ የበለጸጉ የምንላቸው፣ እነዚህ በአጠቃላይ አስር ናቸው። ከነዚህ ውስጥ ልክ ያለውን አቀያይሮ አመጣጥኖ በእያንዳንዱ እንትን ውስጥ በእያንዳንዱ ሳህን ምግብ ሲቀርብ እነዚህን የሚያገኝበትን መንገድ ማመቻቸት መመገብ ነው። የተመጣጠነ ምግብን አድሬስ ልናገኝ የምንችለው በዚህ መልኩ ነው። ማህበረሰቡ በስፋት የሚከተለው የአመጋገብ ስርዓት የተዛባ ነው የሚሉት የስነ ምግብ ባለሙያው፣ የአመጋገብ ዘይቤውን እንዲያሻሽል በስፋት ግንዛቤ ሊፈጠር ይገባልም ብለዋል። ማህበረሰቡ ላይ ያው ግንዛቤ የመፍጠር የጨው መጠን መቀነስ ስኳር በቀን ውስጥ ከሚያስፈልገን እሱነን መጠን መቀነስ አለበት። የተመጣጠነ ምግብ ሁሉም ባላንስ አድርጎ በትንሽ በትንሹ በብዛት ሳይሆን በመጠን የመመገብን እና ብዙ አልኮል ከመጠጣት ይልቅ በመጠኑ የመቀነስን እና ውሃን በበቂ ሁኔታ በመጠጣት ጤናውን ማረጋገጥ እንዲችል የሚል መልክት አለች። ውሃን አብስቶ በመጠጣትና የሰውነት እንቅስቃሴን በማድረግም ጤናማ መሆን እንደሚገባም የስነ ምግብ ባለሙያው መክረዋል። ዳሽን ቢራ ፋብሪካ አክሲዮን ማህበር በደብረ ብርሃን ከተማ በአምስት ሚሊዮን ብር ወጪ ያስገነባቸውን የመኖሪያ ቤቶች ዝቅተኛ ገቢ ላላቸው ወገኖች አስረክቧል። የቤት ባለቤት የሆኑ ወገኖችም ከገባንበት ችግር እንድንወጣ የሚያደርግ በመሆኑ ደስተኞች ነን ብለዋል። ዳሽን ቢራ ፋብሪካ አክሲዮን ማህበር ያከናወነውን ተግባር በአርአያነት በመውሰድ ሌሎች ድርጅቶች መሰል ስራዎች እንዲሰሩም ጥሪ ቀርበዋል። ለአለም ላይ በጣም ደስታ ነው የተሰማኝ። የምር መግለጽ የማልችለው ለምን ሁኔታዬን እና ኑሮዬን እኔ ነበርኩ ማቀውና ፈጣሪ ግን አሁን ተመልካች ስላገኘው በጣም አመሰግናለሁ። ራሄሊ መርት ትባላለች የደብረ ብርሃን ከተማ ነዋሪ ነች። የዚህችን እስት የደስታዋ ምክንያት ደግሞ ዳሽን ቢራ ፋብሪካ አክሲዮን ማህበር ገንብቶ ያስረከባት የመኖሪያ ቤት ነው። አክሲዮን ማህበሩ በደብረ ብርሃን ከተማ በዝቅተኛ ገቢ ለሚተዳደሩ አስር ሰዎች ቤት ገንብቶ አስረክቧል። ልክ እንደ ራሄል ሁሉ ሌሎችም የቤት ባለቤት የሆኑት መሰረታዊ ችግራቸው በመፈታቱ ደስታቸውን ገልጸዋል። በሰው ቤት ያው ልብስ አጥባለው እግዚአብሔር የተመሰገነ ይሁና ፈጣሪም በጣም አመሰግነዋለሁ ለምኛየው ነበር ከእሱ በታችን ደግሞ እኔን አይተውኝ ተመልክተውኝ ይህንን ነገር ላደረጉልኝ በሙሉ አመሰግናለሁ። ከታች እስከ ላይ ላሉት አስበው ስለ እኔ አስበው ተጨንቀው ቀን ከሌሊት ሳይሉ ይህን ነገር አድርገውልኝ እዚህ ደረጃ ላደረሱኝ በጣም አመሰግናለሁ። ዳሽን ችግሬን አይቶና አንትን ብሎ ይህን ቤት ስለሰጠኝ በጣም ደስ ብሎኛል። በጣም በቃ መናገር ነው ያቃተኝ ሁሉ ደስታ ነው እንትን የሚለኝ። የዳሽን ቢራ ፋብሪካ አክሲዮን ማህበር የህዝብ ግንኙነት ኃላፊው አቶ አብርሃም ዘሪሁን ከአምስት ሚሊዮን ብር በላይ ወጪ የተደረገባቸው ቤቶች ናቸው ለነዋሪዎች የተረከቡት ብለዋል። ይህ ተግባር ደግሞ አክሲዮን ማህበሩ ከሚሰራቸው በርካታ የማህበረሰብ አገልግሎት ስራዎች ውስጥ አንዱ ስለመሆኑም ነው የገለጹት። ለቀጣይ ዓመታት ለረዥም ጊዜ መቆየት የሚችል ደረጃውን የጠበቀ ቤት ገንብተን ነው ያስረከብ ነው። ለዚህ ቤት እንግዲህ ከአምስት ሚሊዮን ብር በላይ ወጪ አድርገናል። ከባለድርሻ አካላት ደግሞ በተለይ መብራት ውሃ በማስገባት በተለይ ውሀና ፍሳሽ የከተማው በነጻ ነው ውሀ ያስገባው። መጀመሪያ ላይ ታሳቢ ተደርጎ ስላልነበረ የመብራት ጉዳይ መብራት ያስገባንበትን ወጪ ደግሞ ሰራተኛው ነው አዋጡ የከፈለው። ኩሽና መጀመሪያ ዲዛይኑ ላይ ታሳቢ ተደርጎ ስላልነበረ የሻወርና መጸዳጃ ቤት ብቻ ነበረ ታሳቢ የተደረገው። ኩሽናውንም ሰራተኛው አዋጦ የእንጨትና የቆርቆሮ እንትኖችን አዋጡ፣ ኩሽናዎችም በሰራተኛው ወጪ የተገነባበት ሁኔታ ነው ያለ ማለት ነው። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባቱ በድሎ ብሸት በዘንድሮ በጀት ዓመት በከተማ አስተዳደሩ ከ460 በላይ የሚሆኑ ቤቶች ተገንብተው በዝቅተኛ ገቢ ለሚተዳደሩ ወገኖች የተላለፈ ሲሆን የዳሽን ቢራ ፋብሪካ አክሲዮን ማህበርም ይህንን ተግባር ለማገዝ መኖሪያ ቤቶችን ገንብቶ በዝቅተኛ ገቢ ለሚተዳደሩ ወገኖች ማስረከ የሚመሰገን ተግባር ነው ብለዋል። በከተማችን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች በጣም ብዙ ናቸው። ከዚህ በላይ መስራት ይጠበቅብናል። ይሄን ደግሞ ማህበረሰቡ፣ መንግስት ያልሆኑ ድርጅቶችም፣ የፋብሪካ ባለሀብቶችም ተረባርበን ችግሩን የማቃለል ስራ በስፋት መስራት አለብን። አሁን የተጀመረው ስራ በዳሽን በኩል በተለይ የተጀመረው ዘመናዊ ቤቶችን የመስራት ከዚህ የበለጠ ደግሞ በቀጣይ ዲዛይናቸውን አሻሽሎ ሌሎችም እንዲሳተፉ ተግባርን አጠናክረን እንድንቀጥል በዚህ አጋጣሚ ነው ጥሪ ለማስተላለፍ የምፈልገው። የዳሽን ቢራ ፋብሪካ አክሲዮን ማህበር ከተቋቋመበት ጊዜ ጀምሮ ከ አንድ ነጥብ ሶስት ቢሊዮን ብር በላይ በማውጣት የማህበረሰብ አቀፍ አገልግሎቶችን ሲሰራ እንደቆየም ተገልጿል።